አንድ ነገር ላይ ነው ሰሞኑን እያወራ ያለ አገልጋይነት በሚለው እሱን ሀሳቤ ላይ ነው። ትናንትና ትናንት ከሁለት ቀን አንድ ሀሳብ ላይ ቆይቻለሁ። መጽሐፍ ቅዱሳዊ ማብራሪያውን ግን አላሳየዋቸውም። ወደ መጽሐፍ ቅዱስ ማብራሪያው ነው የምንሄደው ዛሬ። ሰሞኑን ያወራሁት ከመንደርደሪያ ሀሳብን ሲያነሳ በዚህ መጀመሪያ ሀሳብ ሮሜ መጽሐፍ ላይ ያለውን ሀሳቤ አንስቼ ነው። ምዕራፍ 12 ላይ ያለውን ሀሳብ አንስቼ ሳወራ የሰውን ሶስት ማንነት ትምህርቱ ሶስት መሰረታዊ ነገርን ሰውን የሚያሳየውን መንፈሳዊ ሰው ሶስት መሰረታዊ ነገሮች እንዳሉት ሊኖሩት እንደሚገባ ያም የዳነ መሆን አለበት። መዳን ብቻ አይደለም፣ በመንፈስ ቅዱስ የተሞላ መሆን አለበት። መሞላት ብቻ አይደለም የተሰጠ መሆን አለበት፣ መኖር አለበት። አሁን የምንለው ኑሮ ያስፈልጋል የሚለውን አየንና አገልጋይ የሚለው ከአምስት መቶ ጊዜ በላይ ተጽፎ ያለውን መጽሐፍ ቅዱስ ውስጥ ያለውን ቃል በግሪክ ትርጓሜ፣ በግሪክ ቃል ደግሞ ለሶስት ትርጉም ሰጥቶ አገልጋይ የሚለውን አገልጋይነትን ምን ምን እንደሆነ የምናገረውን አምስት ሀሳቦቹን አሳይቻለሁ። መጽሐፍ ቅዱስ ማብራሪያ ደግሞ ምን ይላል የሚለውን ልናገር ነው ዛሬ የነበረው ምናልባት አስር እና አስራ አምስት ደቂቃ ይፈጀብኛል ብናገር አሁን ከዛ በላይ ሄድ እኔም ጋር ስለመሻ እናንተም ጋ እንትን እንዳይላችሁ ልናገራችሁ ብዬ መጽሐፍ ቅዱስ ማብራሪያ አገልጋይነትን ነው እና አገልጋይ ሲባል ብቻ አገልጋዮች ላይ ነው። የዳነ ሰው ራሱ ማን ነው? መዳናችን ራሱ ለአገልግሎት ነው። የምናገለግለው የመጀመሪያ ይሳኮር ስድን ይሄን ሰው ነው ማገልገል የጀመረው። ይሳኮር ይሳኮርን እጁን እግሩን አይኑን አፉን ሁለንተናውን ለእግዚአብሔር እንደሚገባ እንድኖር አድርጎ መምራት መቻል ነው አገልግሎት። ስለዚህ እያንዳንዱ ሰው ተጠርተሃል። ትናንትና እሺ በል እያልኩ ነው የተናገር። እሺ በል አሜን በል አይደለም ያ እሺ እያላችሁ እንድትሰሙ ነበር የፈለግኩት። ለዚህ የተጠረነን የተለየነን ለዚህ እውነት እግዚአብሔር ለይቶናል ዲናን አለ ዲና አይደለም። የዳንከው ሰው በመንፈስ ቅዱስ ተሞልተ ልትኖር ይገባል። በመንፈስ ቅዱስ ስትሞላ እለት ለት ስትሞላ፣ ያ መንፈስ ቅዱስ ያቀናሃል፣ ይመራሃል፣ ምትሆነውን ሁሉ ያሳውቀሃል፣ ከማይሆን መንገድ ይመልሳል፣ መንገድህን ያቃናልሃል። ከዛስ ይሄ ስትሆን ትክክለኛ የተሰጠሰ ሆነ የመኖር አቅም ይኖረሃል። ያ ማለት ምን ማለት ነው? የሚለውን አምስቱንም ሀሳቦች የግሪኩን አንስቼ የመጨረሻ ሀሳብ ላይ ትራፓን የሚለውን ቃል አንስቼ የጳውሎስን ህይወቱን የነገርኳቸው ሐዋርያ ስራ ምዕራፍ ሀያ ቁጥር ሀያ አራት ላይ ያለው በፈቃዱ ሎሌ ማለት በአጭሩ ለጌታ ያ ሎሌ ማለት ነው የሚለውን አንስቼ ነው። በፈቃዱ ሁለንተነውን የሰጣ አፍቃሪና ታማኝ ባሪያ ማለት ነው አገልጋይነት። ያለው መሰጣት ያል ይህን ህይወት ለአገልጋይ ብቻ የምነገር መስለሆን፣ አገልጋይነትን ስንናገር ለአገልጋይ ብቻ ነው የምናወራ? ሁሉ በጌታ ሰው ሲድን ምን ሆኗል? አገልጋይ ሆኗል። አገልጋይነት ታማኝነት ነው። አገልጋይነት በጽድቅና በእውነት በመንፈስ ቅዱስ ተሞልቶ በእግዚአብሔር ሀሳብ ውስጥ ሙሉ ማንነቱን ሰጥቶ መኖር መቻል ነው። አገልጋይነት ብለን ነው ያወራ ነው። መጽሐፍ ቅዱሳዊ ማብራሪያ አገልጋይነትን በአምስት ትልልቅ መሰረታዊ ክፍሎች ውስጥ ልናይ እንድንችል አድርጎ አስቀምጦ ልናል። ነገር ግን በእነዚህ ውስጥ ሰፊ ትንታኔ የሚያስፈልጋቸው ትምህርቶች ሊኖሩ ይችላል። እኔ ጥቂቶቹን ነው የማወራላችሁ ዋና ዋናዎቹን ብቻ ነግራችሁ ልቶ ነገ እየጓጓችሁ ጠብቁ። ነገ አስተምራለሁ። ነገ በወሬ አልጀምርም ብዬ ነበር የገባው። ዛሬ ወሬ አይኖርም፣ ዛሬ በቀጥታ ነው የሚቀጥለው ብዬ። ያው እስካሁን ያወረነው ለብዙዎቹ ወሬ ነው፣ ግን ቁም ነገር አዘል ስለሆነ ተነጋግረናል። ጌታ ይባርካችሁ። ፕሮፌትንም ተክሉንም ቲቤክ ማለት ነው ተክለን አለን ይባላል ቲ ቲ ባክ ተክሉ ሊበለው እና ፓስተርም የሚጋባንን እንድ እንድንነጋገር ሆኗል። ስለ ነበረን ጊዜ እግዚአብሔር ይመስገን እዚ ጋ እኛ ግን በጥቅሉ እነኝን ነገሮች በደምብ ያዙልኝ። አምስት ነገሮችን እነገራቸዋለሁ። አገልጋይነት በህሪው የመንፈስ ቅዱስ ፍሬ የመንፈስ ቅዱስ ፍሬ የሚገለጥበት የመንፈስ ቅዱስ ፍሬ ያለበት መሆኑ ነው። አገልጋይነት ባህሪው ባህሪውን ነው የምናየው። አንዱ ባህሪ ነው የመንፈስ ቅዱስ ፍሬ ሆኝ ባህሪ የምንለው ገላትያ አምስት ላለውን ሀሳብ ነው የምናነሳው። ለነጌ ነው አገልጋይና አገልግሎቱ የጸጋው ስጦታ አገልጋይና ምኑ አገልግሎቱ አገልጋይ ማን ነው? አገልጋይ ምንድን ነው? አገልግሎቱ ምንድን ነው? እነኚህ ነገሮችን ጠቅለን የጸጋ ስጦታዎቹ እንዴት እየተጠቀምን ነው? እንዴት እየተገለጠብን ነው ያለ ነው እያገለገልን ነው ያለ ነው ያን ሁሉ እንድና ብዬ ነው። አንደኛ ቁ አገልጋይ ነ አሁን ወገኖች የተጠረንን የዳንንን የተለየንን ወይ በመንፈስ ቅዱስ እውነት ተሞልተን እየኖርን ነው ወይ አሁን በዚህ ዘመን ላይ መንፈስ ቅዱስ ሙላትን አይናግሩንም ተፈርቶ ቤተ ክርስቲያን ውስጥ አያስጠምሩ። ወዳጆች የብዙዎቻችን መልፈስፈስ የሐሰተኛ ትምህርቶች ምድርቱ ላይ መጥለቅለቅ፣ ከመንፈስ ቅዱስ አሰራር ይልቅ የሰው ማንነት፣ የሰው ዝና ሊቆ ገኖ የሚታይበት ኮዙ የመንፈስ ቅዱስ አለመሞላት መንስኤው፣ መንፈስ ቅዱስ ተረስቷል። ምክንያቱም የኤሌክትሪክ ኃይል ኪቦርዱን ማይኩን ያጩሃል። በዛ ጩኸት በመንፈስ ቅዱስ ያለን እንመስላለን እንጂ ስንጣ ጸጥ የሚል ባዶ ነን። ስንፈልቅ የፈለግነውን የምንሆን ከዓለማውያን የማይሻል ህይወት የምንኖር ሆነናል። እንኳን እዚህ ደረጃ ላይ እኔ ካንተ እበልጣለሁ የምንል ሰዎች የሆንበት ምክንያት ከኢየሱስ ይልቅ ራስን እየገለጠን ከኢየሱስ ይልቅ እኛ ላይ የእኛ ማንነት፣ የእኛ ኑሮ፣ የእኛ ስራ፣ የኛ ቤት፣ የእኛ ሀብት መታየት ጀምረዋል። ብዙ አገልጋዮች ዛሬ የነጠጡ ሀብታሞች ናቸው። ፓ እንደሱ መባል ተጀምረዋል። ክርስቶስ በሱ የሚሰራ እግዚአብሔርን ስባርኩ፣ ሰውን የምናየው በሱ የተገለጠውን አለማዊነት ነው እየተነገረን እየተመሰከረን ያለው። የዚህ ሁሉ ችግር በመንፈስ ቅዱስ ያለመሞላት ጉዳይ ነው። ትውልድ እንዲዋዥቅ ተደርጓል። ብዙ ግራ የሚያጋባ ነገሮች የበዙት ከዚህ የተነሳ ነው። ሰው ድኖ መጥቶ በመንፈስ ቅዱስ ሳይሞላ እንዲኖር ይደረጋል። በመንፈስ ቅዱስ ያልተሞላ ሰው ደግሞ በታማኝነት ሙሉ በመሰጣት ለጌታ የመኖር አቅም አይኖረውም። የሆነ ጥላ ስር ያደገ እህል ነው የሚመስለው። ዛፍ ስር፣ በአጥር ስር የሚበቅሉ ዘር ነገሩ የከተማ ልጆች ከሆናችሁ እሱ አይገባችሁም። እንዴት አባት ያርቄ አስገባችሁ። ክረምት ላይ ገጠር ሄዱና ትልልቅ ዛፍ ስር ያሉ እህልና ዛፍ የሌለበት ቦታ ላይ ያለው እህል ይለያል። አያዙም አቋቋሙ ፍሬ መያዙም አያዙ የፍሬ አያዙ ራሱ ይለያል፣ አቋሙ ራሱ ይለያል። ልፍስፍስ ነው፣ ፍሬውም የምረባ አይደለም። ያለ መንፈስ ቅዱስ ስንሆን እንደዛ ነን። ክርስትነ ዘንድሮ በቤዛ ትውልዱ የመንፈስ ቅዱስ ሙላት የለው ወሬ አሉ ባልታ የተሞላ ቃራሚ አገልጋ ይበዛል ዘንድሮ። መንፈስ ቅዱስ ስላልተሞላ ይቃርማል። ከየቦታ እየዞረ በቡድን ነው የሚዞሩት። አንዳንድ ጉባኤ ላይ ወኪል አላቸው። እሱ ሲቆም ልክ የሆነሽ ነገር ሲናገር እዛም እዛም በተበታትኖ ቁጭና በአንድ ላይ ሃሌሉያ ብለው ጮስ እነሱ አላችሁ። በአጃቢ ነው የሚያገለግሉ እነኛ ጨዋት። ጉባኤ ደንግጦ አብሮ ይነሳና ይጮሃል። አልገባው እንደዛ የሚያደርጉ ሰዎች እንዳሉ ታውቃላችሁ። በቃ ሰው መንፈስ ቅዱስ ሳይሞላ ሲቀር እንዴ ነው የሚሆነው? ጌታ ይሙላችሁ። በመንፈስ ቅዱስ ተሙሉ። እሺ እሺ በሉና ጻፉ። እስቲ ከነኚህ ውስጥ አንዱ ደግሞ አገልጋይና ኑሮ፣ ባህሪው ተሳታፊው ተሳትፈው ምኑ ይታያል? ያንን ሁሉ እናልን ሉቃስ ዘጠኝ ላይ ያለውን ሀሳብ አንስተን ነው። ማን ነው ሉቃስ ዘጠኝ ነው? ኖ ዮሐንስ ወንጌል ላይ ያለውን ሀሳብ፣ ምዕራፍ 17 ላይ ያለውን ሀሳብ አንስተን ነገ በሰፊ አወራችኋለሁ። ሌላኛው አገልጋይና ፈተናዎቹ መስቀሉ፣ አገልጋዮቹና ፈተና፣ ይሄ የተሰጡ አገልጋዮች ያሏቸው ፈተና መስቀላቸው ምን እንደሆነ ወገኖቼ፣ በእግዚአብሔር መንፈስ ውስጥ ተሞልታችሁ መስ ጀምሩ። እንካ በእንካ አትሆኑ አጃቢ አይኖራችሁ፣ አጨብጫቢ የላችሁ፣ ኮሽ የሚል የላችሁ። እግዚአብሔር በዚህ እውነት እናንተን እንድረደን እንማራለን ማለት ነው። ዮሐንስ 17 ላይ ይህን ሀሳብ በደንብ አድርጎ ያሳየናል። ለኛው መጨረሻውን ልንገራችሁ። አገልጋይና አላማው ተልዕኮው፣ ሸክሙ ይታያል። አሁን ያለው አገልጋይ ሆዳም ነው። ለራሱ መጌጥ ለራሱ መልበስ ቤቱ ላይ እያገለገለ የተራበ አልኩ ሁል ቀን ከሱ ጋ ከሱ ከሱ ጋ እያገለገሉ ከሱ ጋር እየዋሉ እያደሩ ከሱጋ እየወጡ እየገቡ ያቸዋል። ሁል ቀን ለሶስት ወር ለአራት ወር በአንድ ከነቴራ በአንድ ሸሚዝ ለብሶ እያገለገለ እያየ አንድም ቀን እሱ በየቀኑ እየቀያየረ አያየው። እውር አገልጋይ በሽተኛ አለ፣ የተጎዳ አለ፣ ምክንያቶች ያላቸው ሰዎች አሉ። እነኛን እንኳን ደርሶ ለማገዝ የማይችል ራሱን ብቻ የሚደልብ መሪ አገልጋይ የበዛ ዘመን ላይ ንናለ ነው። ምክንያቱ መንፈስ ቅዱስ የለም፣ አልተሞላም። እንዴት ይወቀሳል? ተሊኮ ሸክሙ የለውም። በቃ እሱ ዝም ብሎ ይሄዳል። ይላል ይላል ሸክሙ የእሱ ኑሮ የሱን ማንነት ማደለብ ነው። አንተስ እነስ እንደነ ደህና ናችሁ ይሰማላል ሰማላችሁ እየተስፋራ። ስለዚህ ይህንን እያንዳንዱን ሀሳብ በሚቀጥለው ቀን ጀምሬ ይቀጥላል። እንግዲህ ይቀጥላል፣ ይቀጥላል። መሀል ላይ ውስጣችሁ ላይ ያለ ሰዎች የሆነ ቀን ላሳርፋሉ። እኔ ጋር የሆነ ነገር አለ ካላችሁ ኑና አገልግሉ መድረኩ ክፍት ነው። አገልግሎ እናንተ በአትማቶ ምን በየቀኑ ትምህርቶችን እቀጥላል። ወር ሶስት ወር የሚያስተምር ትምህር ይሆናል ችግራል በየቀኑ ስለሚያስተምር ችግር የለም። በሳምንት በሁለት ሳምንት በሶስት ሳምንት ይጨርሰዋል ማለት ነው። ከዛ ውጭ ሌላ አላመጣም። ስለዚህ መጽሐፍ ቅዱሳዊ ማብራሪያው አገልጋይነት ይህንን ነው የሚነግረው። አገልጋይነት እ የአገልጋይነትን በህሪማ እናያለን። አገልጋይና አገልግሎቱን እናለን። አገልጋይና ኑሮን እናለን። አገልጋይና ፈተናዎቹን እናለን። አገልጋይና አላማውን እናያለን። በእያንዳንዳችሁ እራሳችሁን መጀመሪት አላችሁ። ከዛ በኋላ አጠገባችሁ ያለውን ታያላችሁ፣ ትፈትናላችሁ። የምትፈትኑት በሌላ አይደለም ተሸክመን በምንዞረው ተሸክመን በቤታችን ባስቀመጥ ነው በማናነበው ወይም በምናነበው መጽሐፍ እየመዘነን እንድናገለግል ያደረገናል ራስንም ሌላውንም ታለ። ስለዚህ ይህንን እሳቤ ነው የጀመርኩት። ጌታ ይረደኛል እንጨርሳለን። በእንደዚህ መንፈስ ይቀጥላለሁ። መታችሁ ተማሩ። ትምህርት ስባል ያው ሰው ብዙ እንደማይወድ አውቃለሁ። እኔ ሰው መጣ አልመጣ አንድ ሰው ቢሆንም አስተምራለሁ፣ ችግር የለብኝም። እግዚአብሔር ከሰጠኝ ይስሐቅ ደግሞ በዚህ ውስጥ አስተምረዋል። ይስሐቅ ወሪን ትምህርት ለእናንተ ብቻ አይደለም እና በዚህ አይነት ነገር ነው ያለው። አገልጋይነት የሚለውን ትምህርት እንቀጥላለን። ጌታ ኢየሱስ ይባርካችሁ። ጸልያን፣ ሌላ ሐሳብ ካላችሁ ትናገራላችሁ። አባቶ እናመሰግናለን፣ ስለነበረን ጊዜ፣ ስለቆየነው ቆይታ ሁሉ ክብሩ ለስሜውን ወንድሞቼ ውስጥ ስላኖርከው መልካም ዘር፣ መልካም መገለጥ፣ መልካም አል በኢየሱስ ክርስቶስ ስም አንተው በሰማይ ተባረክ። ጌታ ሆይ ጸጋ ዕለት ዕለት እንዲበዛልን ከአንተ ሐሳብና ከአንተ ቃል ጋር ዕለት ዕለት እየተጫወትን እርስ በርስ እየተማማርን እርስ በርስ እየተቀባበለን የመንግስትን ወራሽ እንድንሆን እንድትረዳን ጸጋን እንድታበዛ በኢየሱስ ስም ጸልያለሁ። ይህን የማይወድ በእኛ መካከል በምንናገረው ነገር ሁሉ ላይ በጎ ሕሊና እንዳይኖረን በማድረግ አንዳችን በአንዳችን ላይ ቅራን እንድንይዝ የሚያደርግ ክፉ ሐሳብን የሚዘራ ማንኛውም የክፋት አሰራር ከቶ አቅም እንዳይኖር የተከለከለ ይሁን። እግዚአብሔር እያንዳንዳችንን እርዳን። ስለነበረን ጊዜ ተባረክ፣ እንወዳሃለን። በኢየሱስ ስም ጸለኝ፣ አሜን። ተባረኩ። የምትሉ ነገር ካለ መብታችሁ